በቀዳሚነት የምናልፈው ትናንትና ምሽት በከተማችን ፍቅረኛውና ሁለት ጓደኞቿ ላይ ተኩስ የከፈተው አፍቃሪ ፖሊስ ራሱን አጥፍቷል። አነጋጋሪ ጉዳዮች አሉ። እንዳጋጣሚ ሆኖ ደግሞ ልጅቷ ምን አይነት ደረጃ ላይ እንዳለች ማወቅ ችለናል። ወይሞታለች ወይስ ደግሞ ሆስፒታል ውስጥ ትገኛለች። ሌሎችንም መረጃዎች አካተናል። አለም ሰገን መረጃውን እየነገረን፣ እኛ ቀጥታም በመሃል ላይ ኢንስፔክተሩ ጋር እንደውልና ጉዳዩን በደንብ እንነግራቸዋለን። ምን ተፈጠረ የሚለውን እንነግራቸው። አዎ፣ ኮማንደር ፋሲካ አፋንታ የአዲስ አበባ ፖሊስ ኮሚሽን የሕዝብ ግንኙነት ኃላፊ ናቸውና እሳቸው ናቸው እንግዲህ በዋነኝነት ይህንን መረጃ ለፍቅር ቀጠሮ ፕሮግራም ያደረሱን። በጣም አስገራሚ ነገር ነበር። ትናንት ማምሻውን ነው እንግዲህ አዲስ አበባ አካባቢ ላይ ይሄ ጉዳይ የተፈጠረው በአንድ የፌዴራል ፖሊስ ከፍቅረኛው ጋር በተፈጠረ አለመግባባት። አለም ውስጥ የሚሰራ ሰው አዎ እዛው በፌዴራል ፖሊስ እዛው ማዕረግ ውስጥ ያለ ባልደረባ ነው፣ እና በያዙ መሳሪያ ነው እንግዲህ ተኩስ ከፍቶ ራሱንና የአንድ ሌላ ሰው ህይወት እንዳጠፋ እንዲሁም ደግሞ ፍቅረኛውን እና ሌላ አንድ ሰው ደግሞ እንዳቆሰለ የተሰማው በጣም አስደንጋጭ ነው። ስታስበው የሽብር ጥቃት ነው የሚመስልህ፣ እና በጣም የሚያሳዝን ነገር አለው። አስራ ሁለት ሰዓት አካባቢ እንግዲህ ሳጅን አማረ ተስፋ የተባለ የፌዴራል ፖሊስ አባል ጓደኛው ከሆነችው የሺ ከበደ ጋር ነው እንግዲህ አለመግባባቶች የተፈጠሩት። ሳጅና ማረም እንግዲህ በዚህ አለመግባባት መነሻነት ወደ ካምቡ ወይንም እዛው አካባቢ ወዳለው የሚሰራበት ቦታ ሄዶ መሳሪያ ይዞ ነው የመጣው። ሚስቱ ደግሞ ቻይና ባርና ሬስቶራንት ሚባል ያው ባርና ሬስቶራንት ውስጥ ነበር መሰራው ወይንም ፍቅረኛው ማለት ነውና ሶስት ነው ነበር ተቀምጦ የነበሩት እሷና ሁለት ጓደኞቿ ወዲያውኑ እንግዲህ እሱም የሱም አንድ ጓደኛ ነበር። እዛ ነው እንግዲህ ተኩሱን የከፈተው። ፊልም ነው የሚመስለው ስታስበው በራሱ ነው። በአጋጣሚ ግን ፍቅረኛውን ያቆስላታል። አጠገቧ የነበረችው ጓደኛን ደግሞ ሕይወቷ እንዲያልፍ ያረጋል። በጣም የሚያሳዝን ነገር ነው። መጨረሻ ላይ ግን ራሱን ያጠፋው እንግዲህ እንደዚህ አይነት ነገሮች ናቸው የተሰሙት። ለማንኛውም በዚህ ትልቅ ጉዳይ ነው እንግዲህ መዲናችን መነጋገሪያ ሆና ትናንት ማምሻውን ያለፈችው ማለት ነው። ብዙዎቹ እንግዲህ ያልሰሙም አድማጮቻችን ይኖራሉ። ይህ ጉዳይ እንግዲህ ስቲል መነጋገሪያ የሆነ ጉዳይ ነው። ለማንኛውም ኮማንደርን አየር ያስገብተን ሀሳባቸውን በተወሰነ የምንሰማ ይሆናል። አለም ሲኒማ አካባቢ ነው እንግዲህ ይህ ቻይና ባርና ሬስቶራንት አስራ ሁለት ሰዓት አካባቢ ነው፣ አስራ ሁለት ሰዓት አካባቢ ነው፣ ትናንት ማምሻው ላይ ነው። በጣም የሚያሳዝን ነገር ነው። የሰው ህይወት ጠፍቷል። አንድም ሁለት ሰው ማለት የፍቅር ህይወታቸው መልካም እንደነበር ከዚህ በፊት እና እሱም እንደሚወዳት ወይም እሷ እንደምትወደው በደንብ የሚገለጹ ነገሮች ካሉ ምናልባት እንግዲህ ኮማንደሩንም በተወሰነ እሳቸውም አየር ላይ ገብቶ የሚጨምሩልን ነጥብ አለ። ግን አየር ላይ ከመግባታችን በፊት በተወሰነ በአወራናቸው መሰረት መልካም የሚባል ግንኙነት በተወሰነ እንዳላቸው ግን በኋላ ላይ እሷም ህክምና እየተከታተለ ስለሆኑ አንዳንድ ተጨማሪ መረጃዎችን ከጊዜ በኋላ እንግዲህ ለማግኘት እንደምንችል ነው የተነገረን። ምናልባት እንግዲህ በኮማንደሩ በኩል የሚመቻችሉን ነገሮች ካሉ እሷንም ስለተፈጠረው ነገር ቀጥታ የታሪኩን ባለቤት እዚሁ የፍቅር ቀጠሮ ላይ ድምጻ እንዲሰማ የተፈጠረውንም ነገር እንድታስረዳ የምናደረግ ይሆናል። ምናልባት ቆንጂ ታየር ላይ እንዳሉ እየነገረችን መስለ። በነገራችን ላይ ልጅቷንም ለማናገር ጥረት አድርገን ነበር። ነገር ግን ያው በህክምና ሂደት ውስጥ ስላለች ለማውራት አትችልም እንዳልከው፣ ግን በቀጣይነት እናስገባታለን። ሄሎ ሰላም ነው እግዚአብሔር ይመስገን ፕሮግራማችንን እየሰሙ ነው አዎ እየሰማሁ ነው በቃ እሺ ትናንትና ስለተፈጠረው ነገር ያው ባልደረባችን አለም ሰገድ በደንብ አድርጎ አውርቶታል ከሙያ አንጻር የተፈጠረውን ነገር እስቲ ይንገሩን እንግዲህ እንደራችሁት ነገሩ ከስተፊ አይደለም በጣም አሳዛኝ የሆነ ተግባር ነው ጉዳዩ በምርመራ ላይ ሆኖ መንስኤው ምንም ይሁን ምንም በአጠቃላይ የተፈጸመው ነገር በጣም ፍጹም የሆነ አስነዋሪና ዘግናኝ ነው። እንደዚሁ በዚህ አይነት አስነዋሪ ተግባር ከሰው ፍጡር የሚጠበቅም አይደለም። በዚህ በአንድ ፖሊስ መስጠ ተግባር ሁላችንም ነው እጅጉን በጣም ያዘን ነው። አብዛኛው የፖሊስ አባሎቻችን ለህዝብ ሲሉ የሚሞቱ የሚቆስሉ፣ የሚደሙና ለራሳቸውም ጭምር ሳይኖሩ ለህዝቡ የሚኖሩ ናቸው። እንግዲህ ከስንዴ ውስጥ እንደሚባለው ከበርካታዎቹ መልካም ተግባር በሚፈጽሙ ፖሊስ አባላት መካከል እንደዚህ አይነት ተግባራት የሚፈጽሙ መጥዋስ ነዋሪ ፖሊሶች አሉና በተግባሩ ላይ እጅግ በጣም እጅግ በጣም ነው ያዘን ነው እንዳላችሁት ያው ራሱን ጭምራ ጠጥቷል ከሱ ምንም አይነት መረጃ እንዳናገኝ መንስኤው ምን እንደሆነ እንዳላችሁት ከፍቅር ጋር ተያያዘ ነው አይደለም በምን ህይወታቸው እንዴት ነበረ የሚለው ነገር ማወቅ ባይቻልም በምርመራ ላይ በምርመራ ሂደት ላይ ከተጎጁ ወገኖች አካባቢ የምናገኘው እንዳለ ሆኖ የተፈጸመው ነገር አጠቃላይ ሕዝቡንም ፖሊስ አባሎቻችንም አማራውንም እጅግ በጣም ያሳዘነ ሁላችንም ከውስጣችን ያዘን ነው ተግባር ነው የተፈጸመው። መልካም። እሷን ለማናገር ጥረት አድርጋችሁ ነበር? ምናልባት ከፖሊስ ምርመራ ስራቸው አንጻር አሁን እንግዲህ ትላንትና ማታ ከምሽቱ ሶስት ሰዓት አካባቢ ይሄ በድንገት ፈጸም። ቀድሞ ቦታ ላይ የደረሱት እንደዚህ የፖሊስ አባላት ናቸው፣ የፌደራል ፖሊስ አባላት አላቶችን ጨምሮና ወደ ወዲያሁኑ እነሱ እንዳየ ነው ተመልሶ ገብቶ ራሱን ያጠፋውና እንደዚህ የተጎዱ ሰዎችን ወደ ህክምና ቦታ የመውሰድ ሌሎችን እንደዚሁ ህይወታቸው እዛ ያለፉትን ሰዎችን እንደዚሁ ህክምና ምርመራ እንዲደረግ የማድረግ ስራ ነው በስፋት ሲሰራ የነበረው ዛሬም እንደዚሁ እዚያ አካባቢ መረጃ የማሰባሰበው ስራ ነው የተሰራውና እንግዲህ በዛሬው ቀን ሆስፒታል እንዴት እንደነበረ፣ ከልጅቷ ጋር ያለው ሁኔታ እንዴት እንደነበረ ያው ማርማሮቻችን ይሄዷል። ያለው ሁኔታ ይሄ ነው ብዬ የምናገር ባልችልም ለህይወቷ የሚያስጋ ነገር እንዳልሆነ ነው ማረጋገጥ መልካም አንድ ጥያቄ እዚህ ጋር መጠየቅ የምፈልገው ነገር ያው በፖሊስ ስነ ምግባር ውስጥ አሁን ቀደም ሲል ያሉት ነገር አለ ጥሩ ስነ ምግባር ነው ያላቸው አባላቶቻችን በመሀል ደግሞ እንደዚህ አይነት ሰዎች አይታጡም ተብሏል እና በሂደት ውስጥ በፖሊስ ማቀፍ ውስጥ ሆኖ ሲሰራ የልጁን ባህሪ በደንብ ትከታተሉት አላችሁ ምን ያህል ለእንደዚህ አይነት ድርጊት የሚያነሳሳው ባህሪ አለው ወይ እንዴት ነው እንግዲህ የፖሊስ አባሉ ለባላው ኦሊ አካባቢ የሳንሻይን አካባቢ የዚህ ጥበቃ ላይ ተመደበን እና በርካታ የፖሊስ አባላት ስላሉ በተለይ አዲስ አበባ ፖሊስ ላይ ይሆን ኖሮ እንደዚህ አይነት ጣቢያው በየክፍለ ከተማ ያሉ ፖሊስ አባላት በቁጥርም በሁሉ የሚታወቁ ከአመራዊና አባልም ጋር የሚታወቁ ከህዝብም ጋር ሁ በማንዛ ያደረጉ የነበረ ስለሆነ ማን ምን አይነት ባህሪ አለው የሚለው ነገር በቀላሉ ማወቅና መግለጽ ይችላለሁ። ግን በርካታ ፖሊስ አባላት በአገር ደረጃ ጭምር እየጠበቁ የሚገኙ የፌደራል ፖሊስ አባል ስለሆነ ይህን አባል የአባሉ ባህሪ እንዴት ነበረ፣ ስራው እንዴት ነበረ የሚለው ነገር ከክፍሉ ከሆነ በተጠቀር ከኛ ይህ ነው የሚለው ነገር እውነተኛ የሆነ መረጃ ማግኘት ያስቸግራል። መልካም ኮማንደር ወደፊት ደግሞ ሁኔታዎች እየተጣሩ ሲመጡ ልጅቷንም የምናናገር ይሆናል። እናንተም በምርመራ ሂደታችሁ ምን አይነት ለዚህ ደረጃ የበቃበትን ምክንያት አረጋግጣችሁ ተነግሩን አላችሁ ብለን እናስባለን። ኮማንደር ለፍቅር ቀጠሮ ፕሮግራም ለሰጡን በህጋዊ ማብራሪያ ወይም በሙያዊ ማብራሪያ ከልብ ነው የምናመሰግነው። መልካም ምሽት ይሆንልዎት። ኮማንደር ፋሲል ነው እንግዲህ፣ ከልብ ነው የምናመሰግነው። በቀዳሚነትም ይሄንን ፕሮግራም እንዲሁ በፍቅር ቀጠሮ በኩል እንዲደመጥ አድርገዋል እና ከልብ እናመሰግናለን። ምናልባት እንግዲህ በፍቅር በተለያዩ እንደዛ አይነት ግንኙነቶች መሃል አለመግባባቶች ይፈጠራሉ። መሳሪያን የሚያክል ነገር ተሸክመ ደግሞ ተኩስ ከፍተ የሰው ሕይወት ሲጠፋ ስሰማ በጣም የሚያሳዝን ነገር ነው። ለማንኛውም ግን ይህ ፊልም የሚመስል ነገር ትናንት ማምሻውን በአዲስ አበባችን እውን ሆኗል። ብዙዎች እንግዲህ የሆነ ነገር ራሳችንን መጠየቅ ያለብን ይመስለናል። ያው ከሰሞነኛ እንግዲህ መነጋገሪያ የነበረው ትልቁን ጉዳይ ነው በፍቅር ቀጠሮ በኩል ያደረ